በ1989 ዲሴምበር አጋማሽ በሮማኒያ ዋና ከተማ ቡካሬስት ፓላስ አደባባይ ላይ ተገኝተናል። የአየር ሁኔታው ከባድ ቅዝቃዜ ሲሆን ከ50 ሺ በላይ ሰዎች በዚህ ቦታ ተሰብስበዋል። ብዙዎቹ ከትምህርት ቤቶች ወይም ከሥራ ቦቶቻቸው በቀጥታ ወደዚህ አደባባይ እንዲሰባሰቡ ተደርገዋል። አንዳንዶች በቅዝቃዜ ውስጥ ከአምስት ሰዓታት በላይ ቆመዋል። ሁሉም አንድ ሰውን እየጠበቁ ነው፤ ኒኮላይ ቻውሴሽኩ ለአራት ዓመታት ሮማኒያን ቀጥ ለጥ አድርጎ ገዝቷል። ከጥቂት ቀናት በፊት በቲሞሾራ ከተማ በአካባቢው የሚታወቅ ቄስ ኒኮላይ ቻውሴሽኩን በመተቸቱ ለእስር ተዳርጓል። የዚህ ቄስ መታሰር ምክንያት በከተማ የቄሱን እስር በመቃወም የተቃውሙ ሰልፎች የተካሄዱ ሲሆን ኒኮላይ ቻውሴስኮ ወታደሮቹን በሕዝብ ላይ በመላክ ተቃዋሚዎቹ ላይ ተኩሷል። አሁን ዜናው በመላው ሮማንያ ተሰራጅቷል። በአገሪቱ ውስጥ ተቃውሞዎች እየተስፋፉ ነው። ኒኮላስ ቻውሸሽኮ ምስሉን ለማስተካከልና ህዝቡን በመፍራት በሮማንያ ዋና ከተማ በቡካሬስት ትልቅ የድጋፍ ሰልፍ በብሔራዊ ቴሌቪዥን በቀጥታ እንዲተላለፍ አደረገ። ይህ የህይወቱ ትልቅ ስህተት ሆነ። በዚህ ቪዲዮ የሮማንያ አብዮት፣ የኒኮላይ ቻውሴሽኮ መውደቅ እና የሮማንያ የህዝብ ነፃነት ትግልን እንመለከታለን። አብሮ ይቆዩ። ኒኮላይ ቻውሴሽኮ በ1965 የሮማንያ ኮሚኒስት ፓርቲ መሪ ሆኖ ስልጣን ያዘ። በመጀመሪያ ከሶቪየት ኅብረት ጋር ገለልተኛ ፖሊሲ በመከተል በሮማንያ ሕዝብ ዘንድ ተወዳጅነትን አተረፈ። ነገር ግን በ1970ዎቹ አገዛዙ ወደ ጭቆናና አምባገነናዊነት መሪነት ተቀየረ። ቻውሴሽኮ እና ሚስቱ ኤሌና ራሳቸውን እንደ አገሪቱ ብቸኛ መሪ አወጁ። ሚስጥራዊ ፖሊስ በማደረጀትም በሁሉም የህዝብ ህይወት ውስጥ ላይ ቁጥጥር አደረጉ። የንግግር ነፃነትን ገደቡ። የሚዲያ ሳንሱር ተጠናከረ። በሮማንያ የሚካሄደው የህዝብ ተቃውሞ በጥይት ድምፆችና በጭካኔ የሚቋጭ ነው። ቻውሴሽኮ የአገሪቱን ዕዳ ለመክፈል የግብርና ምርቶችን ወደ ውጭ በመላክ የሮማንያ ህዝብ በምግብ እጥረትና በኢኮኖሚ ቀውስ እንዲሰቃይ አደረገው። በ1980ዎቹ ማለቀያ ላይም ሮማንያ በአውሮፓ ውስጥ እጅግ ድሃ ከሆኑ ሀገሮች አንዷ ሆነች። የሌናና ቻውሴኮ ተጽዕኖ እና ቁጥጥር በሕዝቡ የዕለት ዕለት እንቅስቃሴ ላይ እየተጠናከረ መጣ። የሕዝቡም ቂም እየጨመረ ሄደ። ነገር ግን ቻውሴሽኮ ይህንን ችላ ብሏል። በ1989 ዲሴምበር መጀመሪያ ላይ በቲሞሾራ ከተማ አንድ የአንጋሪ ቄስ ላዜሎ ቶኪስ የቻውሾሽኮ አገዛዝን በመቃወም ተችቶ ነበር። ቶኪስ በቻውሾሽኮ አገዛዝ የሮምንያ ህዝብ መብቶች መገፋፋቸውን በግልጽ ተናግሯል። መንግስት ቶኬስን ለመቅጣት ሲሞክር የአካባቢው ህዝብ ተቃውሞ አሰማም። በቲሞሾራ ወራ ጎዳናዎች ላይም ተሰባስቦ የቄሱን እስር ተቃወመ። በቻሶሽኮ የሚመሩት ምስጢራዊ ፖሊሶችና ወታደሮችንም በመላክ ተቃውሞውን በኃይል ለመክታት ወሰነ። ወታደሮቹ በሕዝብ ላይ ተኩሰው በርካታ ሰዎች ተገደሉ፣ ብዙዎቹም ቆሰሉ። ይህ ጭቆና ተቃውሞውን አላጠፎም፣ ይልቁንም የህዝቡን ቁጣ አቀጣጠለው። እሳት ቤንዚን ላይ እንደምልኩስ ሆነ። የቲሞሾራ ዜናም በፍጥነት ተሰራጭቶ ሌሎች ከተሞች ተመሳሳይ ተቃውሞች ተነሱ። ቻውሴሽኮን በህዝቡ ላይ ያለውን ቁጥጥር እያጣ መሆኑን ሳይገነዘብ በቡካሬስት ትልቅ ሰልፍ በማዘጋጀት ምስሉን ለማስተካከል ወሰነ። ይህ ውሳኔ ያገዛዙ መጨረሻን አፋጠነው። በዲሴምበር 21 1989 ቻውሴሽኮ በቡካሬስት ፓላስ አደባባይ ትልቅ ሰልፍ አዘጋጀ። ከ50ሺ በላይ ሰዎች ብዙዎቹ በግዳጅ እንዲሰባሰቡ አደረገ። ሰልፉ በብሔራዊ ቴሌቪዥን በቀጥታ እንዲተላለፍም ታቀዶ ነበር። የቻውሴሽኮ ተወዳጅነት ለማሳየት፣ ቻውሴሽኮ ህዝቡን በአደባባይ በሰልፍ ካሰለፈ በኋላ ለህዝቡ ንግግር ለማድረግ ወደ መድረክ ሲቀርብ ከተሰበሰቡ ሰዎች የሚወጣው የአድናቆትና የደስታ ድምፅ ተሰማም። ነገር ግን በአደባባይ የተሰበሰቡ ሰዎች ዝም ብለው ቆመዋል። ከጥቂት የፊት ረድፎች በስተቀር የደስታ ድምፁ የተጭበረበረ ነበር። ይህ የአድናቆት ድምፅ በትልቅ ድምፅ ማውጊያ የተከፈቱ የተቀዱ ድምጾች ነበሩ። ቻሽሽኮ ንግግሩን ሲጀምር መጀመሪያ ላይ ሁሉም ነገር ደና ይመስል ነበር። የሰልፉን አዘጋጆች ሲያመሰግን ከተሰብሳቢዎች መካከል ጩኸት ተሰማ። ይህ የተሰማው ድምፅ ከተሰበሰቡ ሰዎች መሃል የአንድ ሰው ጩኸት ነበር። ኤሌናም ለቻኩስኪ እየተኮሱ ነው ብላ ጮኸች። የጸጥታ ጠባቂውን ወደ ህንፃው ይግቡ ብሎ ቻሽሽኪን አስጠነቀቀ። ከካሜራ ውጪ የነበሩ ተቃዋሚዎች አመፅ በማስነሳት ወደ ማዕከላዊ ኮሚቴ ህንፃ ለመግባት መጣር ጀመሩ። ቻውሴሽኪ ቆሙበት በነበረው ህንፃ ቦታ የካሜራ ባለሙያም ያልተጠበቀ ነገር ሲከሰት ወደ ሰማይ እንዲቀርጽ ታዝዞ ነበር። ተቃዋሚዎቹ አሁን በቻውሴሽኪ በረንዳ ላይ ደርሰዋል። ኒኮላይ ቻውሴሽኪ እና ኤሌና ተቃዋሚዎቹ ወደ ኋላ እንዲመለሱ በመጮ ተናገሩ። የጸጥታ ጠባቂዎችም ተቃዋሚዎቹ ወደ ህንፃ እንዳይገቡ ወደ ኋላ መግፋታቸውን ቀጠሉ። ይህ በዚህ ሁኔታ እያለ ቻሶሽኪ ንግግሩን ቀጠለ። የደሞዝ ጭማሪና የጡረታ ገንዘብ መጨመሩን በድንገት አስታወቀ። ነገር ግን ንግግሩ ሲጠናቀቅ ብዙዎቹ አደባባይ የተሰበሰቡ ሰዎች ወደ ቤታቸው ለመመለስ ፈቃደኛ አልነበሩም። ውሸት፣ ጭቆናና ቻሶሽኪ ይበቃላሉ፣ በቡካሬስት አደባባይ ላይም ቻሶሽኪ ይውደም፣ ነፃነት በማለት መጮህ ጀመሩ። የተሰበሰበው ህዝብም ቻሶሽኪ ላይ ተቃውሞን አቀጣጥለው ቻውሼስኩም ይህ ሲሰማ በጣም በመናደድ በተቃዋሚዎች ላይ ታንኮችን ወታደሮችንና ሚኒስትራዊ ፖሊሶችን በማሰማራት በማንኛውም መንገድ ተቃውሞውን እንዲያቆሙ አዘዘ። ወታደሮቹም ተቃዋሚዎች ላይ ጥይት በመተኮዝ፣ በህንፃዎች ውስጥ ከፍታ ላይ የነበሩ የስናይፐር ተኳሾችም ተቃዋሚዎችን በጥይት መጣል ጀመሩ። እስከ ተዋ ድረስም ጎዳኖች በደም ተሞልተው ነበር። ወታደሮቹ ደሙ ለማጽዳት ትልልቅ የውሃ ፖምፖችን በመጠቀም አደባባይ ላይ የፈሰሰውን የሰው ደም አጽዱም። ቻውሲሽኪ አሁንም በቡካረስት ሆኖ ተቋውሞ መቆሙን እርግጠኛ ነበር። ከሚስቱ ሌና ጋር ሁሉም ነገር ወደ መደበኛው ይመለሳል ብሎም ተነጋግሯል። ነገር ግን ተሳስቷል። በጠዋቱ ትልልቅ የሰራተኞች ቡድኖች ከፋብሪካዎቻቸው ስራቸውን ጥለው ወጥተው እየተቃወሙ ወደ ከተማዋ መሃል እየተጓዙ መሆናቸው ተሰማ። ቻሱሽኪም ተቃውሞውን ለመክታት ወታደሮችና ፖሊሶችን ላከ። ነገር ግን እነዚህ ወታደሮችና ፖሊሶች የነበረውን ተቃውሞ ለማስቆም በህዝቡ ላይ መተኮስ ፈቃደኛ አልሆኑ፣ ይልቁንም ከተቃዋሚዎች ጋር አብረው ተቀላቀሉ። ቻሱሽኪ ወደሆኑ ከኮሚኒስት ፓርቲ ፖሊስ ቢሮ አባላት ጋር በማዕከላዊ ኮሚቴ ህንፃ ውስጥ ድንገተኛ ስብሰባ ጠራ። በተመሳሳይ ጊዜም በመቶ ሺዎች የሚቆጠሩ ተቃዋሚዎች ሕንፃውን ከበው ወደ ውስጥ መግባት ጀመሩ። ተቃዋሚዎችም ወደ ቻውሽስኪ ቢሮዎች ለመድረስ ጥቂት ደቂቃዎች ሲቀሩ ቻውሽስኪ የራሱን አብራሪ በመጥራት በህንፃው ጣሪያ ላይ ሄሊኮፕተር እንዲያሳርፍ አዘዘ። ቻውሽስኪ እና ሚስቱ ኤሌና የሆነ ባለው ነገር በግልጽ ተደናግጠው ሰውነታቸው ይንቀጠቀጥ ነበር። በጠባቂዎቻቸው ተከበውም ወደ ሄሊኮፕተር ገቡ፣ ከሁለት ከፍተኛ ባለስልጣናት እና ሁለት የፀጥታ ጠባቂዎች ጋር ተጭነው ተቃዋሚዎቹ የህንፃው ጣሪያ ላይ ከመድረሳቸው ጥቂት ደቂቃዎች በፊት ሄሊኮፕተሩ ተነስቶ በረረ። አብራሪው ወዲያውኑ ወደ ቻውሼስኩ ክሎ ስናጎቭ ቡካሬስት ሰሜን ወዳለው መኖሪያው ተጓዘ። እዛም ቻውሼስኩ ወታደራዊ ድጋፍ ለማግኘት መልእክተኛ በመላክ ሞከረ። ሁለት ሄሊኮፕተሮች ከወታደሮች ጋር እንዲመጡ ማዘዘ። ነገር ግን መልሱ ግልጽ ነበር፣ ማንም አይመጣም ተባለ። አብራሪው ሄሊኮፕተሩን ክብደት ለማቅለል በማሰብ ሁለት ባለሥልጣናትን ትተው ከዛ መሄድ እንዳለባቸው በማሳመን ቻውሼስኩና ሚስቱን በመያዝ እንደገና ለመብረር ተነሳ። ቻውሴሽኮ አብራሪ ወደ ምዕራብ ከተማ ቱቱ እንዲበር አዘዘ፣ ታማኝ የሆነ ወታደራዊ ጦር ለማግኘት ተስፋ በማድረግ ነገር ግን በድንገት በሬዲዮ መልእክት መጣ፣ ሁሉም በረራዎች ታግደዋል፣ ያልታወቀ አውሮፕላኖች ይመታሉ የሚል በዚህ ጊዜ ይህን የሰማው ሄሊኮፕተሩ አብራሪ ሄሊኮፕተሩን መሬት ላይ ለማውረድ ተገደደም። በቡካሪስት እና በታሩጎቨሽ መካከል ባለ መንገድ ላይም አረፈ። አሁን ቻሴሽኮ እና ሚስቱ ከሁለት ጸጥታ ጠባቂዎች ጋር ብቻ ቀርተዋል። ከጥቂት ጊዜም በኋላ አንድ እያለፈ ያለ መኪና በመጥለፍ ፔትሮሽ የተባለ ሰውን ወደ ተርገፊሽቴ ከተማ እንዲወስዳቸው አስገደዱ። በመንገድ ላይም ቻውሽሽኮ በመኪናው ሬዲዮ የቡካሬስት አብዮት ድል ማድረጉን፣ ቻውሽሽኮ መንግስት መውደቁን የሚያመለክት መረጃ በፍርሃት ሰማ። ፔትሮሾም በተርኬፊሽት ዳርቻ የሚገኝ የግብርና ተቋም ውስጥ እንዲደበቁ ሀሳብ አቀረበ። ሲደርሱም የተቋሙ ዳይሬክተር ቻውሽሽኮንና አብሮ ያሉትን ሰዎች ወደ አንድ ክፍል በማስገባት በሩን ቆልፎ እንዳያመልጡ አደረጋቸው። ከጥቂት ጊዜ በኋላ አካባቢ ፖሊሶች ቻሶሽኮን በታርጎ ብሽቴ የያዘ ወደ አቅራቢያ ወታደር ሰፈርም አስረከባቸው። አዲሱ መንግሥትም በአሌስኮ መሪነት ቻሶሽኬ እና የእሱ ባለሥልጣናት የነበሩት ቻሾሽኬዎች በፍጥነት ለፍርድ ለማቅረብ ወሰነም። በማግስቱ ሜሌስኮ ልዩ ወታደራዊ ፍርድ ቤት እንዲቋቋም ድንጋጌ ፈረመ። ፍርዱም ወዲያውኑ በተርክፍሽ ሰፈር እንዲካሄድ ተደረገ። ቻውሽኩን በዘር ማጥፋት፣ የሀገሪቱን ኢኮኖሚ በማውደም እና አንድ ቢሊዮን ዶላር በላይ በውጭ ባንኮች በማስቀመጥ ከሀገር ለማምለጥ መሞከር ተከሰሱ። በፍርድ ቤት ውስጥም ይህ ፍርድ ቤት ጉዳይ ሲታይ ኒኮላይ ቻሸኮ እየሳቀ ነበር። ፍርድ ቤቱን ሕገ ወጥ ነው ብሎም አወገዘ። በዚህ ፍርድ ቤት ቻውሽኩ ለመከላከል ወይም ለግባይ ምንም እድል አልነበሩም። ፍርዱ ለሁለት ሰዓት አትቆየ። በመጨረሻም ሻሾሽኮና በሚስቱ ሄሌና ላይ ሞት ተፈርዶባቸው ፍርዱም በጥይት ይፈጸም ዘንድ ተወሰነ። ሻሾሽኮን ውሳኔውን ለመቃወም ሞከረ፣ ነገር ግን ተከለከለ። ከክፍል ከመውጣታቸው በፊትም ቻሾሽኮ ና ከሄሌና ጋር አብሮ መገደል እንደሚፈልግ ተናገረ። ይህም ተቀባይነት አገኘ። ወታደሩም በገመድ ተመልሶ እጃቸውን ለማሰር መጣ። ነገር ግን ቻሾሽኮና ሚስቱ መታሰር እንደማይፈልጉ ተከራከሩ። ማምለጥም እንደማይሞክሩ ለማብራራት ሞከሩ። ነገር ግን ጥያቄያቸው ተቀንታይነት። ከዚያም ወደሚረሸኑበት ቦታ ተወሰዱ። በህንፃው ግድግዳ ፊትም እንዲቆሙ ተደረገ። ኤሌና በቆጣና በፍርሃት ውስጥ በመሆን ወታደሮቹን መሳደብ ጀመረች። ሌሎች እንደተናገሩትም ታለቅስ ነበር ይላሉ። ኒኮላይ ቻሽሽኮ ግን በአንፃራዊ መልኩ ጸጥ ብሎ በመጨረሻ ሰከንዶች ላይ የሰራተኞች ዓለም አቀፍ ትግል መዝሙር የመጀመሪያውን መስመር መዝፈን ጀመረ። ፍርዱን የሚያስፈጽሙ ወታደራዊ ቡድንም ወዲያውኑ ተኮሰ። ሁለቱም ተገደሉ። በማግስቱም የሮማኒያ ቴሌቪዥን በሕንፃ ወርግዳ ስር ያሉትን ሁለቱን አስክሬኖች ቀርጾ ለሮማንያ ህዝብ አሳይቷል። ቻሱሽኮ እና የቻሱሽኮ ደጋፊዎች መጨረሻ መሆኑን ለሕዝቡ አረጋገጠ። ይህ ቀረፃ የሮማንያ አብዮት የመጨረሻው ምልክት ሆነ። በ1990 ግንቦት ላይም ሮማኒያ ከ1937 ዓ.ም ም ወዲህ የመጀመሪያውን ነፃ ምርጫ አካሄደች። የቻሱንኮ አገዛዝ መፍረስ ለሮማኒያ አዲስ ዘመን መንገድን ከፈተ። በሚቀጥሉት ሁለት አስርተ ዓመታት ውስጥም ሮማንያ የኔታ አባል ሆነች በ2007ም ወደ አውሮፓ ህብረት ተቀላቀለች እና ኢኮኖሚያንና ማህበረሰብን መገንባት ጀመረች። የ1989 የሮማኒያ አብዮት በኮሚኒስት አገዛዝ ላይ የሕዝብ ኃይል ድል እና የነፃነት ተስፋ ተምሳሌት ነው። የኒኮላይ ቻውሽሽኮ የ24 ዓመታት ጭቆና በሚኒስትራዊ ፖሊስ የተደገፈ አገዛዝ፣ በቲሞሾር የተቀሰቀሰውና በቡካሬስት የተቀጣጠለው የህዝብ ቁጣ የኒኮላይ ቻውሽኩን መንግስት ገረሰሰ። በፓላስ አደባባይ የተካሄደው የቻውሽኩ ስህተትም የሕዝቡ መነቃቃትና የወታደሮች መቀላቀል የአገዛዙን ፈጣን ውድቀት አረጋግጧል። ቻውሽኩም በታርጎቪሽ በተኩስ ቡድን መገደላቸው የሮማንያ ኮሚኒስት ዘመን ማለቂያ ምልክት ሆኗል። ይህ አብዮትም በምሥራቅ አውሮፓ በ1989 ከተካሄዱ ጸረ ኮሚኒስት እንቅስቃሴዎች መካከል በጣም ኃይለኛና ደም መፋሰስ ከተከሰተባቸው ከፍተኛ ከሆኑ ታቤቶች መካከል አንዱ ነበር። በሺዎች የሚቆጠሩ ሰዎችም በጎዳኖች ላይ ሕይወታቸውን አጥተዋል። ብዙዎችም ቆስለዋል። ነገር ግን የህዝቡ ቆራጥነትና እጅ አልሰጥም ባይነት ለነፃነት መንገድ ከፈተ። ከከፈታቸው መንገዶች አንዱ ሮማኒያ ወደ ዲሞክራሲ መሸጋገሯ አንዱ ሲሆን በ1990 ግንቦት ላይ ሮማኒያ ከ1937 ዓ ም ወዲህ መጀመሪያውን ነፃ ምርጫ ካሄደች ይህ ምርጫ ምንም እንኳን ፍጹምና ዲሞክራሲያዊ ነው ባይባልም፣ በአንዳንድ የፖለቲካ ጥረቶች የታጀበ ቢሆንም የሮማኒያ ህዝብ የመምረጥና የመወሰን መብቱን መልሷል። ኢሌስኮም የአቤቱ መሪና አዲሱ የሮማንያ መንግስት ፕሬዚዳንት በመሆን እንዲመረጥ አድርጓል። አገሪቱንም ወደ አዲስ ዘመን ምዕራፍ ለመምራት ተክቷል። ሆኖም የመሸጋገሪያው ዘመን ፈታኝ ነበር። የኮሚኒስት አገዛዝ ቀሪቶች፣ የኢኮኖሚ ቀውስ፣ የፖለቲካ አለመረጋጋት ሮማንያን ፈትኗል። በ2004 ም ሮማኒያ የኔቶ አባል ሆነች። ይህም የአገሪቱን ዓለም አቀፍ ደህንነትና የምዕራባዊ አገሮች ጋር ያላትን ግንኙነት አጠናከረ። በ2004 ወደ አውሮፓ ህብረት መቀላቀሏ ሌላ ታሪካዊ ምዕራፍ ሆነ። እነዚህ ስኬቶችም የሮማንያ ኢኮኖሚ ማህበረሰብና የፖለቲካ ስርዓት ወደ ዘመናዊነት ለመቀየር መንገድ ጠርጓል። የ1989 አብዮት የህዝብ ተስፋ ቆራጥነት የሚያንፀባርቅ ለሮማንያ የወደፊት የዲሞክራሲና የብልጽግና ጉዞ መሰረት ጥሏል። የቲሞሾራ ተቋሙ የፓላስ አደባባይ ጩኸት የቻውሽንኩን መጨረሻ የሮማንያን ታሪክ ለዘላለም ቀይረዋል። የሮማንያ አብዮት በዓለም አቀፍ ደረጃ የህዝብ አያልና የነፃነት ትግል ምሳሌ ሆኗል። የሮማንያ ህዝብ በዚያ አብዮት ላይ ያሳየው ቆራጥነት የዓለም አቀፍ ማህበረሰብን አነቃክቷል፣ ዲሞክራሲያዊና የሰብዓዊ መብቶች ጥያቄን አጠናክሯል። ለዛሬ የነበረን ዝግጅት ይህንን ይመስል ነበር። አብረውን ስለቆዩ እናመሰግናለን።